በቪዲዮ እኔ እሺ እያላችሁ ነበር። ለመጀመሪያ ጊዜ ለማታጎል ማለት ነው። ከዚህ በፊት ብዙዎቻችሁ ታጉኝ ያላችሁ ነገር፣ ግን ከአዲስ አበባ የመጣችሁ ቤተሰቦች ቤት ለማታጎል ከሄዱ ጋካችን ላይ ነው ማለት ነው። ከጀርሞያለች ላይክ ላይክ እያደረጋችሁ ሲሆና ትንሽ ይህኛው አካውንት ተገርፏል። ምን እንደገረፈው ምን አላውቅም። የሆነ አጋንቷ አድርጎታል። ሁለት ሰባት ጸበል ስለሚያስፈልገው ሁለት ሰባት ጸበል አስጠምቁልኝ ማለት ነው። እንግዲህ ዛሬ የመጣሁበት የሂሩዬ ደስታ የሚለው ደስታ ነው ወይ ብዬ ሂሩዬ እንኳን ደስ ያለሽ ከእነ ቤተሰቦችሽ ለማለት ነው። እሱ ምንድን ነው እንግዲህ በጣም ትናውለት እናቷን ሪል እስቴት ቤት ገዝታ ሰርፕራይዝ አድርጋለች። በጣም ነው ደስ ያለኝ። ለመናገር በጣም ሴት ልጅ ጥራ ለፍታ፣ ግራ የሆነ ቦታ ይደርሳሉ። ውጤታማ ስትሆኑ ማየት በጣም ነው ደስ የሚለው እና በጣም ደስ ይሎኛል፣ ሂሩዬ እንግዲህ ከዚህ በላይ የተሻለ ቦታ ደርሰሽ እንደማይሽ ተስፋ አርጋለሁኝ። ብዙ ሴቶች በጣም ብዙ ሴቶች አሁን ላይ የሴት ተምሳሌ ሴቶችን እንዴት ነው በቃ እንትን ማለት የሚችሉ ማጠንከር የሚችሉ ሴት ልጆችን እያፈራ ነው። እውነት ለመናገር ኢትዮጵያ ላይ በጣም ብዙ ጀግና ሴቶች አሉ። ከእነሱ መካከል አንዷ እንግዲህ ሄዱ ናት። ቀጣይ ደግሞ ታዳጊዋ ነባ ትመጣለች። ከዛ ደግሞ ብዙ አሉ። ብዙ ሄዱ አለች። ሁለት ሄዶች ናቸው ማለት ነው ቅር እያለች ብቻ ብዙ ብዙ አለ ማለት ነው። እና የሴት ተምሳሌቶችን ደግሞ ማበረራት ግድ ለናል ማለት ነው። እንግዲህ ገንዘብ መስጠት አይደለም፣ በነገራችን ላይ ለሰው ልጅ ገዛ ምንዲሆቸውን በማየት ላይክ በማድረግ ሼር በማድረግ ከተባበርን ራሱ በጣም እየደገፍናቸው፣ ይሄ የእኛ ውጤት ነው። ገባችሁ? እነሱ ብቻቸውን ያበሩት ነገር የለም። ታውቃላችሁ፣ ኢትዮጵያ ውስጥ ላይ መቼም የኢትዮጵያ ስራ ሰርታችሁ እንደዚህ አይነት ነገር እንኳን አለም ከፍተኛ ንብረት ቀርቶ

እንዴት ነች ዘርዬ አበረች? ሌላማ የሄት ሁላትም ሰላም ያለው ስትገቡ ላይክ እና ሼር ማድረግ አትርሱ። ማለት ነው የምወዳችሁ፣ ላይክ እና ሼር አድርጎ ከዛ እናወራለን። የገባውት በሁለት ነው፣ ግን ሼሩ እንዴት እንትኑ፣ እንዴት ኮፒ፣ ምንድነው ሊንኩን እንዴት ሼር ማድረግ እንዳለብን ያላቀመል ለእናንተ በዛኛው ስልኩ ሊምስላ ማስቀመጥ ያለብኝ ግን፣ እንዴት አርጌ ሊንኩን ወደዛኛው አላቅም በዚህኛው ለእናንተ ማስቀመጥ እንዳለብኝ በዚህ ገብቼ አላውቅም። በቀጥታ እንጂ እንደዚህ አይነት ባክግራውንድ ከኋላ ምናምን በቃ ኢትዮጵያ ብዙ ነገር ተቀይሯል ጋይስ፣ ብዙ ነገር ተቀይሯል። ነገራችን ላይ ስራ እየሰራ ነው፣ እና የስራ ሰው ነው ስራ በት በነገራችን ላይ ስራ እንደሆነ ወቅቱ ስራ ነው፣ ስራ ነው፣ የብሬ ነው፣ ላወቀበት ስራ ነው ማለት

እንደ እያየሽ ነው እንዴ? ታይ አይደለም። ለምን አያችኋላ? አላያችሁም። ያልሞተ ሰው ይገናኛል። አዎ ይህ ውድ ይገናኛል። እውነት ነው። ደና ሽ ወይም በጣም በላይ በተለይ እንግዲህ ከስንት ከሁለት አመት ወይም ትንሽ ሚቀረኝ ላይ ገብች አላቅም። እንግዲህ ዛሬ ብዙዎች በሁለት አመት ስታውቃላችሁ፣ በጣም ብዙ ቤተሰቦችን አፍርቻለሁ። እግዚአብሔር ይመስገን። ከአስር ሺህ በላይ ሆነናል። ቢያንስ በትንሹ ሶስት ሺህ ምናምን ሰው እኔም በቪዲዮ አያቀኝም የኋላ ቪዲዮ ካላዩ በስተቀር ማለት ነው። ለምን ሁለት ዓመት ወይ ሁለት ማለት ነው። ፊቴ ምልት ስላለች ምናምን ከዛ አሁን እንደውም አልፈርኩም እንደውም ነበረ አቡዬ ጠፋሽ እየተባሽ ነው ብዙዎቻችን እየተረሳሳን ነው ምክንያቱም እንደበፊቱ እንደዚህ መዞር የለም ሁላችን የመዳም ቀመን ሆነናል የምንገባውን ባለን ጊዜ መራሳችን ነገር ሰርቶ ለመውጣት ነው ምናምን በቃ እና ቢዚ ነው ገባችሁ በዛ ላይ ደግሞ ባለን ጊዜ ደግሞ ለራሳችን አንኖርም። እኛ በጣም ደጎች ስለሆንን ረጅም ጊዜያችንን ኢትዮጵያ ላሉ ዩቲዩበሮች ስናደንቅ ስለምኑ ለራሳችን የሚሰጥ ጊዜ የለንም እውነት ማለት ነው። ል እነሱ ዞር ብሎ አያሉም እውነት ለምናገር ከስር ያሉትን ነው እኔ ማሳደግ ቢሆን አድገው ተለውጦ አዳዲስ ታዳጊ ልጆችን እንትን ብንል በጣም ደስ ይለኛል። እያነስ በማለት ነው

ታገሱ ለነገሮች ታገሱ። እውነት ፈጣሪ ለእናንተ ምንም ነገር ማድረግ የሚሳነው ነገር ትግስትን እንዴት ብዬ ንገራቸው። እንዲያውም ስታዩ ምናምን ታጋሽ ላልመስል እችላለሁ፣ ግን እንዳረባገሚ ትግስትን ያስተማረኝ እውነት። ህይወት ብዙ ውጣውረዶችን አሳይተኛለች፣ ብዙ ነገሮችን አሳልፈኛለች፣ ግን እንደ አምና ደግሞ በጣም የከበደኝ አልነበረም። እግዚአብሔር ይመስገን። እግዚአብሔር ይመስገን ማለት አትፈትነኝ ሳይሆን ከፈተነኝ የሚወጣበትን ነገር

ቪዲዮ እንደዚህ ከአርማ በአስር ቀን በአስራ አምስት ቀን እየመጣች የሚወድ አካውንቱ አይንቀሳቀስም። እስኪ በስልክ ቁጥሯን ልፈልግ እና ለማውራት ሞክራሉ ማለት ነው። ሌሎች ወይም ደግሞ አንቺ የምታቂ ከሆነ ወይም የምታቂያቸው ልጆች ካሉ ቁጥሯን የሚያውቁ እስኪ የስጡ መመከር አለባት። በቁንጥጫ ሊሆን ይችላል፣ በቁጤ ሊሆን ይችላል መመከር አለባት። ታምሪዬ ሰላም ብያለሁ። ስለ ህልዬም አመስግንሽ ሁለት አሁን በቃ እንትን እያልኩ ነው ማለት ነው። ሴቶች አበረታትቼ የሆነ ቦታ ደርሰው ማየት ነው

አሁን አንድ የመዳን ቅመም ዩቱብ ከፈተ ሲባል ዞሮ ማለት ነው። ከስር ገንዘባችን ሳይቀር ደግነታችን ነው መስሎኝ ነበር። አመሰግንሻለሁ። የሚወድ ችግር የለም፣ ግዴታችን ነው። እንደ አንድ ማለት ሰው መልካም ስራ ነው። በተለይ እናት አባት ነው የሚያከብር ሰው

የህይወታችን ምዕራፍ የህይወታችን ምዕራፍ ማለት መምህር ነው መሰለኛው። ልጆቹን ብቻ ሳይሆን ሌሎችንም ሌሎችን እንደ ልጅ አድርጎ ብዙ ልጅ የሚያፈራ ነው መምህር ማለት እና አንድ መምህር ስናጣ እንደ ቀልድ ሳይሆን ከውስጣችን ነው የሚያሳዝን ማዘን ያለብን ነ። ስለምን እዚህ ለመድረሳችን የመጀመሪያው በአንድ ልጅ ህይወት ውስጥ ሶስት አይነት ሰዎች አሉ ምንድናቸው? ቤተሰብ ወላጅ ማለት ነው። ሁለተኛ ማህበረሰቡ አካባቢ የሚኖሩበት፣ ሶስተኛ መምህር። መምህር ትልቁን ድርሻ ነው የሚይዘው፣ ትልቁን ማለት ነው። ልጆቻችሁ መሰረት የሚይዙት ከመምህሮቻችሁ ዘንፋ ነው የሚውሉበትን እና እንትን የሚሉበትን ይዘው ነው የሚያደርጉ ለው ደርገን ስልክ የምታወራው ማለት ነው አሁን ከጀመረች አሁን ማለት ነው ብዙ በዚህ አልገባም። ዛሬ በሁለት ዓመት ነው። ዛሬ ማለት ማለት ነው ብዙ ነገሮች ማለት ነው እና ከዚህ በኋላ ግን ቢያንስ በቀላ አንዳንድ ሰዓት ወይ ለግማሽ ሰዓት እየገባሁ ትንሽ ፋና ላይ ማንቀሳቀስ ይፈልጋል። ምን እንደሆነ አላውቅም። ይህ ፋና በጣም ቀዝቅዟል ማለት ነው። አሁን ወይም አዲስ ስለሆነ የሚያሳና ትንሽ ይሻላል እና እንትን ማለት ይፈልጋል በደንብ ማለት እና አሁን እንግዲህ ማለት ነው

ብሎች ፍር ለብኛሁ ተመጣወን ብዙ ነገሮች ያልተመታችልኝ ነገሮች ስለነበሩ እነሱ በቃ ማሟላት ስላልቻልኩኝ፣ ወይ ሁሉ ወዳጅ አይሆንም እና እንደው የምጠልው ይሁን እንደው አሁን ትናንት ትናንት በዛራው ቪዲዮ አሁን መተው የማልፈልገውን ለንቀራውማ እንትን ሰው ስም ቀርተው ቀላት አሉኝ፣ ማለት ነው። አንቺ እንትና ቀላት ስንነቅረው አልፈልግም ማለት ነው። ታቂያታለሽ ፋ ፋጡማ ታቂያታለሽ ማለት ነው እና

እንደዚህ ነው ሁሉ ከቀረው እንዴ ግን ነው ማለት ነው። እናንተ ተስማሙ ቸርቸር እያደረጋችሁ ግዴታ በነበረች ቸርቸር ለማድረግ እኮ ዩቲዩብ ብቻ ይጠበቅባት። ዩቲዩብ ብቻ ሳይሆን እንትን ለምሳሌ፣ ምንድን ነው የሚጥሩልኝ፣ ቲክቶክ ካላችሁ ቲክቶክ

ለምንድን ነው የምንለፋው? ግብ ብለን ነው ማለት ነው። እና አሁንም እናንተ እንደዛ ሆናችሁ ዝም ብላ ትታየኛላችሁ። በቃ ቁልጭ ቁልጭ ቁልጭ እኔ ግን እናንተ አስር ሺህ ቤተሰብ ያለኝ ሰው ላይ ብትገባ አስር ሰዎች ነው

እና እኔ ፈጣሪያዎቹ እናንተም ስራ ስትገኙ ፈጣሪያችሁን አመስግኑ፣ ፈጣሪያችሁን አመስግኑ ጀምሩ ነው ብላለች። እና አይዛችሁ ውዶች ፈጣሪያችን አመስግኑ። ስራችንን ከጀመርን የመጣብን ነገር ለሁሉም ነገር ፈጣሪ ማመስገን ተመስገን ጌታዬ ብሎ መነሳት፣ ተመስገን ጌታዬ ብሎ መተኛት ትልቅ ነገር ነው። እውነት የምንነጋ እና እግዚአብሔር ይመስገን ለሁሉም ነገር። እሷም እንትን ብላለች ማለት ነው። ለማንኛውም ውዶች የነበረን ቆይታ ሁን የሚመስል ነበረ ትካት ላይ የሚታሩ ትካት ላይ ሚሆን ትካት ላይ የሚገረኝ ማለት በትካት ላይ ብሎ ይገባና ማለት ነው። ውዶች የማሮች ከልብ ነው የማመሰግናችሁ። ከዚህ በኋላ በዚህ ሰዓት እየገባ እንደዚህ ማስታት እናወራለን ሳምንት ለሳምንት